እናታችሁ ጉርጓር ትገባላችሁ። እኔ አሁን እገሌ እገሌ አልልም። ገና አነሳችኋለሁ፣ የት እንደምትገቡ እናያለን። ወንድ አምስት ሳንቲ እንደምታመጡ ደግሞ እናያለን። እነዚህ ሰዎች ከፍተኛ አፈናና ጭቆና ዝርፊያ የፈጸሙ ወንጀለኞች ናቸው። ዛሬም ደግሜ እናገረዋለሁ፣ ዛሬም ደግሜ እናገረዋለሁ። ከእነዚህ ሰዎች ጋር አብራችሁ የምትነሱ ሰዎች ነገ እናንተም ከነሱ ጋር የፍርዱ ተቋዳሽ እንደምትሆኑ እንዳትረሱ የሙት ልጅ ጎዳና ላይ ያወጡ ሰዎች ናቸው። እነዚህ የሙት ልጅ ማለት ነው። የሙት ልጅ ጎዳና ላይ ያወጡ የሶስት ወር ህፃን ቤት ውስጥ ዘግተውበት አስፈራርቶ ተፈርም ያለሽ አትፈርሚም የሚሉ የሙት ልጅ ጎዳና ላይ አውጥተው እቃቸውን እንኳን ይዘው እንዳይወጡ ዝናብና ውርጭ፣ ፀሐይ የተፈራረቀበት እነሱ ፓስተር ነው እንዲህ ነው ብለው አስገብተው ሰውን ጎዳና ላይ በትነው ቤተሰብ የሙት ልጅ ጎዳና ላይ በትነው የሚንደላቀቁ ሰዎች ናቸው። በዛ በኩል ፓስተርንን አገልጋይንን ክርስቲያንን እግዚአብሔርንና ቃልን እያሉ በየኮንፍራንሱ ሲዘሉ ይታያል። ስለዚህ ወገኖች እንደ ስሜታዊ አንቆጠር። ከነገና የእነሱን አጥንት ጋጣችሁ፣ ድሉ ደግሞ የኛ ነው። አሁን እዚህ ውስጥ ትግል ውስጥ ያላችሁ ልጆች አንዳንድ ጠለሸቶችን ከዚህ ውስጥም አውጧቸው። አንዳንድ ነገር የሚናገሩትን ሮንግ ነገር አስወጧቸው። ድሉ ደግሞ የሕዝባችን ነው። ድሉ የኛ ነው። ድሉ የሲዳማ ሕዝብ ነው። ከሲዳማ ሕዝብም ወጥቶ እንዲሁ ደግሞ እየታፈነ እየተጨቆነ ያለ ሌላ የደቡብ ክልልም ይዛመታል ገና። ነገር ግን ድሉ የእኛ ነው። እየታገልን ነው። ትግላችንን አናቆምም። የሚያቆመን ምንም አይነት ኃይል እንድናቁ እንድንሸማቀቅ እንድናፈር እንድንፈራ። አረ እጃቸው ረጅም ነው ይባላል እነሱ ያስገድላሉ። እንደገና ፌራል መንግስት ፌዴራል መንግስት ይህንን ያውቃል። እ እኔ በኩል አያቅም ባይ ነው ፌዴራል መንግስት። ደስታና ደስታ ደግሞ አብርሃም ማሻሎን ቀሙ፣ ዝርፉ፣ አሰቃዩ ብሎ ነው የሾማቸው። በገዛ ሀገራችን ላይ ባይታዋር ተዋር አድርገው እኔ ባለፈውም ተናግር ያሉ ባይ ተዋር የባይተዋርነት መንፈስ እየተሰማን እንድንንቀሳቀስ በገዛ ሀገራችን ላይ ባደግንበት በኪነ ጥበብም በቃኘንባት ምድር ላይ ባይታዋር ተዋር ሆነ ሽንቅቅ እያለ እንድንኖር አልፎም ደግሞ ከወንድም እህት ህዝቦቻችን ጋር እያባሉን ጎጠኝነትን እየፈጠሩብን